ሰላም ውድና የተከበራችሁ ቻናል ቤተሰቦች፣ ሰላም ብያለውኝ። ለቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉን አድርጉኝ። ነበሮች፣ እንደተለመደው አበረታቱን። እንግዲህ አህሙ በሚያሳዝን ሁኔታ ብቻውን መጥቷል። እኛ ደግሞ ላይ ስንጠብቅ ነበር፣ ግን ብቻውን ነው የመጣ ማለት ነው። አንዳንዱ ሰዎች ከአዲሱ ፍቅረኛ ጋር መጣ እያሉ ኮሚኒቲ ላይ ፎቶ ለቆ ነበር ነው። ከአዲሱ ፍቅረኛው ጋርም አይደለም፣ ብቻውን ነው የመጣ። ለፈኪ የተዘጋጀላትን ስጦታ ሐይቅ ውስጥ ወረወረ። ወይ ፈኪ እንግዲህ ወርድብኝ ወረድብሽ ያሉትን ይበሉ ብለሻል ማለት ነውና ተፈቅሬም ማፍቅሬም አውቃለሁ ግን ፍቅር ያለ ቦታው ይደብራል። በቃ ልትወደኝ አልቻለችም። እኔ ብቻ ነኝ የምወዳት ብሏል። አንዳንዶችም ደግሞ ተቅረብ እሷ ባለጌ ናት ባል ነው የምትሆንበት የሚሉ አሉ። እነዚህ እንግዲህ ያው የፈኬ እንትኖች ናቸው ማለት ነው። ለማንኛውም ተፈኬ የራስ አይወረድ ብትሉ ነው የሚሻላችሁ። እሷ ካሁን በኋላ ለሚወዴ ብቻ ነው መጨነቅ፣ ለማይወደኝ አስጨርሳቸዋሉ ብላሌ ማለት ነው። እኛም ትናንት በቲክቶክ ላይ ገስት ገብት ነው እላችንም ነገር እናታልና እሷ ምን አይጠፋትም። በነገራችን ላይ ግን ያው ቁጡ ናት። እንደገና ደግሞ ቶሎ ትደሰታለች ቶሎ ትከፋለች እና እ በዛው አጋጣሚ ምናን በማስገባት ፍቅሯን ብዙዎች ገልጸውላት፣ ሰው ይወዳታል ወይ እንዴ። ግን ትንሽ ልጆች እኮ ናቸው የሚጠሏት። ለማንኛውም እኔ እስከዛሬ ማለት ነው እስከዛሬ ድረስ የምር ለእነዚህ ለዩቲዩበሮች ብር እየተሰጣቸው ነው በቃ የመደምቀ ምናምን እያዋጡ ይሰጧቸዋል ብዬ አስቤ ነበር። እና ትናንት ላይ ያየሁት በቃ ሁሉ ነገር ውስድ መሆኑ ማለት ነው። ታቂ ምን ብሏት ጥሩ ነው ባጭ እኔ ስራ መስራት አልቻለን ምናምን በቃ ውሲታ ያለ ነው ምናምን እያሉ ከዛ ይቀልድ ቀልድ ነው ምናምን አትጥፊ እና በጣም ነው የገባችሁ ማለት ነው። አራዳዎች ናቸው እና አንዳንድ ሰዎችን ለማናደር ነው እንጂ ለተለያዩ ነገሮች ምንም ብር የተሰጣቸው አይመስለኝም ማለት ነው። በእርግጥ አንዳንድ ስጦታዎች ምናምን ልሰጣቸው ይችላል ብን አብረሽም እና ግን ይህ ምድመቅመል እንጃ ብር ትሰጣል ብዬ አላስብም። በነገራችን ላይ እኔም ተብዬ አውቃለሁ። እኛም ተብለናል። ለምሳሌ በፎቷቸው ምናምን ምናምን ስለምንሰራ እናንተ ናችሁ እንደ ለኪ ለነዚህ ብር የምታዋጡት ምናምን፣ እና በተለይ ተወር የሚሰሩ ልጆች ስራቸውን ሰርተው እንደገና ደግሞ በቃ አለ አይደለ፣ እቶ እንዴት ብሎ አይደለም፣ ያኔ በጣም የደትማል ማል፣ በነገራችን ላይ እና ጊዜያችሁን አመቻችተው እንደዛ ሆኖ ሰርተው፣ እኔ እንጃ አያረጉትም፣ ሌሎችም አያረጉትም እንኳን እነዚህ ትናንሽ ቱቦዎች ማለት ነው። ለማንኛውም ፈኬ ወደፊት ራሶች ላይ እንደምሰራ ተነግራለኝ። እንዲሁም ደግሞ ካሁን ጋር ይታረቃሉ ብዬ ተስፋ አደርጋለሁ። ያው በፍቅር አንድ ላይ ባይሆኑም ግን በእህትና በወንድምነት ይመጣሉ ብዬ ተስፋ አደርጋለሁ። ምክንያቱም ደግሞ ስለተናገሩ ማለት ነው። አንዴ አሁንማ እኮ ነባና ይብራሂም እራሱ አንድ ላይ ሆነዋልና። ብቻ ደስ ይላል፣ ሁሉም ነገር። ለማንኛውም ፍቅር ያሸንፋል። በቃ እነሱ ባንድ ሆነዋል። ደግሞ የነባ ጦር ነው ምናምን፣ የነባ አምባ ነው ምናምን ይለኛል። እኔ እሷን ላፈቅራት አልቻልኩም ብሏል። እኔ ግን እሷ ዘመዱ እንደሆነች ነበር ፋሚሊ ሳወራ የነበር። ለማንኛውም አንዳንድ ኮሜንት ላይ ግራ የሚያጋባ ሰው አለ ማለት ነው ወይ ደግሞ በቃ የሆነ ነገር ማለት ነው። ካጠሩ በኋላም ምናምን ቢቆምቱ ጥሩ፣ ዝም ብሎ ሳይጠሩ እኮ ነው የሚቆሙት። ለማንኛውም እኔ ስለዚህ ያኔ አላቅም፣ ግን በእርግጠኝነት አህሙ ተናግሯል ማለት ነው። ያኔ እሷን ለፈቅራት አልቻልኩም ያለበት ምክንያት በእርግጥ ያኔ ዘመድ አይደለችም፣ ግን ሊያፈቅራት አልቻለም ማለት ነው። ለማንኛውም ውዶችዬ እኔንም ማበረታቶኝ ይህ ያኔ ሰብስክራይበር ያደረገች ሰብስክራይብ እንዲሁም ሼር ላይክ በማድረግ እኔንም ማበረታት የማበረታትኝ ኢንሻአላ ባላ ፍቃድ ወደፊት በራሴ ስራ ልመጣ እችላለሁኝ። እና አመሰግናለሁ ወዶቼ።